ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ እቆያለሁ። ወደ ቀዳሚው ዜናችን እናልፋለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፈ ጸሎተ ምንኩስና የተሰኘ መጽሐፍ በቅዱስ ሲኖዶስ ምላተ ጉባኤ ተባርኮ ለህትመት በቃ መምህር ጌታቸው በቀለ ዝርዝሩን ይነግረናል። የቅዱስ ሲኖዶስ ምልአተ ጉባኤ የ2017 ዓ.ም ተመረጥ የርክበ ካህናት ጉባኤውን ሲያጠናቅቅ ለህትመት የበቁ አዳዲስ መጽሐፍትን ይፋ አድርጓል። መጽሐፈ ጸሎተ ምንኩስና ዘእደው ወዘ አንስት፣ ዘደናግል ወዘማእስባን ምስለ ጸሎተ ቡራኬ ቤተክርስቲያን ወነዋያተ ቅድሳት የሚለው ይደርሷል። በዚህ ላይ እንግዲህ የኤጲስቆጶሳት መባረኪያና የፓትርያርኮች ሲሾሙ ደግሞ መባረኪያ መጽሐፍ እሱም በሂደት ላይ አለ። ስለዚህ ዋና የዚሁ የኮሚቴው ጸሐፊያችን ያው ኮሚቴዎቹ ከብፁዓን አባቶች ሦስት ነን። እኔም በሰብሳቢነት ብፁዕ አቡነ ማቴዎስ፣ ምክትል ሰብሳቢ ብፁዕ አቡነ ሳሙኤል፣ ሌሎችም የኮሚቴ አባላት ተጨምረውበት ነው። እንግዲህ ዝግጅቱ የተዘጋጀና አሁን መጽሐፉ አንዱ ያልኩት ደርሷል። መጽሐፉ በመምህር ዳንኤል ሰይፈ ሚካኤል፣ በመጋቢ ብርሃናት ቆሞስ አባ ተክላሪድ እና በመጋቢ ምስጢር ፍሬ ሰባት ዱባለ የተዘጋጀ ነው። ቀደም ሲል ያው የመጽሐፈ ቡራኬ ዘቀባ ሜሮን ተዘጋጅቶ ያው ስራውም ተፈጽሞበታል። የእሱን የማጣራት ስራ ጨምሮ ይሄ መጀመሪያ የስርዓተ ምንኩስና መፈጸሚያው ከቡራኬ ቡራኬያት ጋር በሙሉ የቤተክርስቲያን ቡራኬ፣ የንዋየ ቅዱሳት ቡራኬ ጋር አንድ መጽሐፍ፣ ሁለተኛው የማዕርጋት የስልጣነ ክህነት ከቅስና ጀምሮ እስከታችኛው የመጨረሻው ማዕረግ ድረስ ያሉትን አንድ መጽሐፍ፣ ሶስተኛ ደግሞ የቅዱስ ፓትርያርኩን ጨምሮ የብፁዓን ኤጲስቆጶሳትን ሲመት የሚመለከት ሶስተኛ መጽሐፍ በእነዚህ ተከፍለው ዝግጅቶቹ ተጠናቀው ለህትመት ተዘጋጅተዋል። በመጽሐፉ ዝግጅት የሰባት ጥንታውያን ገዳማት አበምኔቶች ተመልክተው መስተካከል ያለበትን መልክ ማስያዛቸው ተነግሯል። የስርዓተ ምንኩስና መፈጸሚያው ተዘጋጅቶ ከሰባት ጥንታውያን ገዳማት አበምኔቶች አይተውት በሙሉ እዚሁ አምስት ቀን ሙሉ እዚሁ ከእኛ ጋር ሆነው የገዳማት አባቶች በጣም የታላላቅ አባቶች ከደብረ ሐይቅ ከደብረ ሊባኖስ ከጣና ቂርቆስ ከዝቋላ እንዲሁም ከመካነ ኢየሱስ የመጡ አባቶች እና ከዝዋይ መጽሐፍቶቹን በሙሉ አይተው ስርዓቱን በትክክል አስተካክለው የተዘጋጀውን ከቀድሞ ጀምሮ ምንም ዓይነት ነገር ሳይኖርበት ብቻ ምንድነው ያደረጉት ይህም መጽሐፍ በአራት አራት ክፍል እንዲኖረው አድርገዋል። ያው በጋራ የተሰራ ነው። አንዱ የደናግል ወንዶች፣ እንደገና ደግሞ የደናግል ሴቶችና ለመኮን አለው ወንዶች ካህን ቢሆን ይሄ ሁሉ አንድ ላይ ሆኖ ተዘጋጅቶ ታትሟል። በዚሁ ላይ የተጨመሩ ያው አንዳንድ ከሌሎች ከቅዱሳት መጻሕፍት የሕንጻ መነኮሳት የመሰሉ እንዲሁም ከፍትሐ መንፈሳዊ አንቀጸ መነኮሳት እነዚህ ተጨምረውበታል። ከዚያ በመቀጠል ደግሞ የቡራኬ ቤተክርስቲያን የስዕል ቡራኬን ጨምሮ የታቦትን ጨምሮ በዚሁ ላይ ተዘጋጅቶ ይሄንኛው ታትሟል። በተጨማሪም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራዶ ኮሚሽን በአፋን ኦሮሞ ቋንቋ ያሰናዳውን የልጆች አስተዳደግ ላይ ያተኮረ መጽሐፍም ለህትመት በቅቷል። የሰው ልጅ የመኖርና የመዘዋወር መብት ተከብሮ ችግሮች በሰላምና በፍቅር ብቻ እንዲፈቱ ቅድስት ቤተ ክርስቲያን የሰላም ጥሪ አስተላለፈች። ሰላም አንባዬ ተጨማሪ አላት። ከግንቦት 6 ቀን እስከ ግንቦት 19 ቀን 2017 ዓ ም ድረስ ሲካሄድ የነበረው የቅዱስ ሲኖዶስ መልአተ ጉባኤ ለቤተ ክርስቲያናችን አንድነትና እድገት፣ ለሀገር ሰላምና መረጋጋት፣ ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስጠት ባለ 16 ነጥብ ውሳኔዎችን በማስተላለፍ በጸሎት ተጠናቋል። ከጉዳዮቹ መካከል አንዱና ዋነኛው የሰላምና የአንድነት ጥሪ ማስተላለፍ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ለሰላምና ለአንድነት ቅድሚያ በመስጠት ምትክል የሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምሕላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ሥራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ፣ አፈጻጸሙንም በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ በሰላምና በፍቅር መንገድ ብቻ እንዲፈታ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ላይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓ.ም ዓመታዊ ጉባኤውን በጸሎት አጠናቋል። ቤተ ክርስቲያን በሀገር ልማትና ግንባታ ውስጥ ያላትን አስተዋጽኦ በመረዳት የከተማ መስተዳድሩ ላደረገው በጎ ሥራ የቅዱስ ሲኖዶስ ምልአተ ጉባኤ ምስጋና አቅርበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለሀገራችን ዕድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሃ ምኒልክ ሕንፃ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግሥት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችን ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ሥራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። የቅድስት ቤተ ክርስቲያንን ሁለንተናዊ እድገት ለማረጋገጥ ሁሉም ኦርቶዶክሳዊ ለስብከተ ወንጌል አገልግሎት ትኩረት ሊሰጥ እንደሚገባ ተጠቆመ። መምህር መዝገቡ ጌታቸው ዝርዝር አላቸው። በ2015 ዓ ም ተሻሽሎ የወጣው ሕገ ቤተ ክርስቲያን በአንቀጽ 9 ንዑስ አንቀጽ 1 ላይ የቅድስት ቤተ ክርስቲያንን አቋም እንዲህ ሲል ይገልጸዋል። ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሠረታት በምድር ያለች የእግዚአብሔር መንግሥት ስለሆነች ራሷን የመምራትና የማስተዳደር መብት ያላት ሲሆን በቀዳሚነትም በየአህጉረ ስብከቱ ስብከት ወንጌልን ታስፋፋለች፣ አብያተ ክርስቲያናትን ገዳማትንና አድባራትን ትተክላለች፣ ታጠናክራለች፣ እንዲሁም የሰንበት ትምህርት ቤቶችን የበጎ አድራጎትና የመንፈሳዊ አገልግሎት ተቋማትን ታቋቁማለች። ቅድስት ቤተ ክርስቲያን የአገልግሎቷ መሠረት የሆነውን ስብከተ ወንጌልን ማኅበረ ምእመናን በአካል ከሚገኙበት ጉባኤ እስከ ማኅበራዊ ሚዲያ ጊዜውን በመዋጀት ስብከተ ወንጌልን በማስፋፋት ላይ ትገኛለች። ሆኖም የቅድስት ቤተ ክርስቲያንን ሁለንተናዊ ዕድገት ለማረጋገጥ ሁሉም ኦርቶዶክሳዊ ለስብከተ ወንጌል ትኩረት ሊሰጡ ይገባል ሲሉ መጋቤ ሐዲስ ዘማርያም ጌቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ስብከት ወንጌልና ሐዋርያዊ ተልእኮ መምሪያ ምክትል ኃላፊ እንዲህ ተናገሩ። አዎ የቅድስት ቤተ ክርስቲያናችን ሁለንተናዊ እድገቷን ለማረጋገጥና አገልግሎቷ ለሁሉም ሁሉም ተደራሽ እንዲሆን ሁሉም ህዝበ ክርስቲያን ለአገልግሎቱ ተሳታፊ ሊሆኑ ይገባቸዋል። አንድ ሰባኪ ወንጌል ወይም አገልጋዮች የሚናገሩት ብቻ አይደለም። መድረክ ላይ ቆመው የሚያስተላልፉት መልእክት፣ የሚያስተምሩት ትምህርት ብቻ አይደለም። ህይወታቸው ማስተማሪ ሊሆን ይገባል። አንድ መምህር ወይም አንድ አስተማሪ የሚናገረውን ለይቶ ጠንቅቆ የሚያውቅ መሆን አለበት። የተናገረውን ደግሞ በስራም በህይወትም የሚተረጉም የሚገልጥ መሆን አለበት። ሰባካያን ወንጌል በአውደ ምሕረት ላይ ከመቆማቸው በፊት ራሳቸውን በንባብ ማብቃት፣ ወቅትን በመዋጀት በበቂ መረጃ ራሳቸውን አጎልብተው ሊያስተምሩ ይገባል ሲሉ መጋቤ ሐዲስ ዘማርያም አክለው ተናግረዋል። በተለይ ግን ሰባካያን ወንጌል ባለ አገልግሎቱ ትጉል ሊሆኑ ይገባል ለምሳሌ ራስን በብቃት ለማዘጋጀት በንባብ በየጊዜው ራስን በስልጠና በማዳበር የመረጃ ሰውን በመሆን በተለይ በተለይ ደግሞ የቅድስት ቤተክርስቲያናችንን የተሟላ መረጃና የተሟላ እውቀት እንዲኖራቸው በየጊዜው ከንባብ ከመረጃም መራቅ የለባቸውም። እንዲሁም ደግሞ በአገልግሎት ጊዜ በተለይ ሰባክያነ ወንጌል የሚያገለግሉትን ሕዝብ አንደኛ ለይቶ ማወቅ መረዳት፣ እንደገና ደግሞ ወቅቶችን በየጊዜው እየተከታተሉ በራስም ሆነ ከትልልዮች መምህራን መረጃዎችን በየጊዜው እየተከታተሉ መያዝ፣ በተለይ አንድ ሰባኪ ማስታወሻ ሊለየው አይገባም። ስለዚህ ለአገልግሎቱ መጠናከር ሰባኪያን ወንጌል ትልቁን ድርሻ ሊወስዱ ይገባቸዋል። ትልቁን ኃላፊነት ያለባቸው እንደሱ ስለሆነ ሰባኪያን በትጋትና በንቃት ሆነው የመረጃ ሰው መሆን ይገባቸዋል እላለሁ። ከማህበረ ምእመናን ጋር የቅርብ ግንኙነት ያላቸው ካህናት ከቅዱስ መጽሐፍ እውቀት በተጓዳኝ የማህበረሰቡን እሴት ለይቶ በማወቅ ሊያስተምሩ ይገባል ሲሉ የምእመናንም ድርሻ አክለው ተናግረዋል። ሌላው ካህናት ምክንያቱም ለማህበረሰቡ ለምእመኑ ቅርብ ናቸው። ማህበረ ካህናት እነዚህም ቢሆን ራሳቸውን ለስብከተ ወንጌል ብቁ ማድረግ ይገባቸዋል። ከውስጡ ከቤተ መቅደሱ አገልግሎት በተጨማሪ የመድረኩን አገልግሎት አገልግሎት የሚሰጡትን ህዝብ ለይቶ ማወቅ ትልቁን አዋቂውን ሌላውንም ማህበረሰብ ማህበራዊ ኑሮ ማህበራዊ እሴቱንም ካይናት ደግሞ ዝግጁ መሆን ይገባቸዋል። ላለው እንደዚሁም ደግሞ ምእመናን አገልግሎቱን በመሳተፍ ብቻም ሳይሆን ለስብከተ ወንጌል አገልግሎት መጠናከር የራሳቸውን አስተዋጽኦ የራሳቸውን ድርሻ ሊያበረክቱ ይገባቸዋል። ለምሳሌ አስራት በኩራቱን በማውጣት የስብከተ ወንጌል መጠናከር ሊጠናከር የሚችልባቸውን ጉዳዮች ደግሞ እየተከታተሉ ከሰባኪያን ወንጌል ከአስተዳዳሪዎችም ከሌሎችም መንፈሳዊ ዘርፉ ከሚመለከታቸው አካላት ጋር ግንኙነት ሊኖራቸው ይገባል። በመጨረሻም የየአጥቢያ አብያተ ክርስቲያናት የሰበካ ጉባኤ አባላትም ለስብከተ ወንጌል መጠናከር የሚጠበቅባቸውን ማድረግ፣ ምእመናንን በትምህርት ወንጌል ማጠንከር ነው ብለዋል። ሌላው በየአጥቢያ አብያተ ክርስቲያን ያሉት የሰበካ ጉባኤ አባላት፣ የሰበካ ጉባኤ ሰራተኞችም ለስብከተ ወንጌል የመጀመሪያውን ልዩ ትኩረት ሊያደርጉ ይገባል። ምክንያቱም ሰበካ ጉባኤ መጠናከር ሲባል የምእመናን አንድነት ህብረት፣ ለሀገር ሰላምም ጭምር የስብከተ ወንጌል አገልግሎት ትልቁን ድርሻና ኃላፊነት የሚወስደው ስብከተ ወንጌል ነው። ስለዚህ ምእመናን በሕይወታቸውም በኑሯቸውም በማህበራዊ ኑሯቸውም ሁሉ ምእመናን ትልቅ ግንዛቤ ሊኖራቸው የሚችሉ የስብከተ ወንጌል እውቀት ሲኖራቸው ነው የስብከተ ወንጌል አገልግሎት ተጠናከረ ማለት። ማህበረ ምእመናን የእርስ በርስ ትስስር የእርስ በርስ አንድነት ሰላም ሊኖራቸው ይችላል። ስለዚህ ለስብከተ ወንጌል መጠናከር ደግሞ የስበካ ጉባኤ አባላት የሰበካ ጉባኤ አስተዳደሩ ትልቁን ድርሻ ሊይዝና ትልቁን ድርሻ ኃላፊነት ሊወስድ የሚገባው አንዱ ከስብከተ ወንጌል ቀጥሎ የስበካ ጉባኤ አባላት ወይም የሰበካ ጉባኤ ጽፈት ቤቱ ነው እና ሰበካ ጉባኤ ለስብከተ ወንጌል አገልግሎት ትልቅ ኃላፊነት ትልቁን ስራ ሊሰራ ይገባዋል። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስል ነበር። ከሌሎች የጣቢያችን መርሃ ግብሮች ጋር ጥሩ ጊዜ አሳልፉ። በእኛ በኩል በዚሁ ቋጫል።